በተያዘው የ2017 በጀት ዓመት ሰባት ወራት ውስጥ ህገወጥ የመሬት ወረራ መፈጸም እንጂ እጅ ከፍንጅ የተያዙ ግለሰቦች ላይ ህጋዊ እርምጃ ቢወሰድም አሁንም ወረራውን ሙሉ ለሙሉ ለመቆጣጠር ተግዳሮት እየተፈጠረበት መሆኑን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ገልጿል። በ2017 ወራት ውስጥ ከህገወጥ የመሬት ወረራ ጋር በተያያዘ ያጋጠሙ ችግሮች ምንድን ናቸው? በዚህ ህገወጥ ተግባር ላይ ተሰማርተው የተገኙ ግለሰቦች ውስጥ ምን ህጋዊ እርምጃ ተወሰደባቸው በሚል ለቀረበላቸው ጥያቄም የአዲስ አበባ ከተማ ደንብ ማስከበር ባለስልጣን የኮሚኒኬሽን ዳይሬክተር የሆኑት የምስራሽ ግርማ በሰጡት ምላሽ በተያዘው ስድስት እና ሰባት ወራት ውስጥ ወደ መሬት ባንክ የገባን መሬት በግልጽ ለመውረር የሞከሩ ግለሰቦችና ቡድኖች እንደነበሩ ተናግረዋል። በዚህ ህገ ወጥ ወንጀል የተሳተፉ ምን ያህል እንደሆኑ ይፋዊ ቁጥር ከመናገር የተቆጠቡት ዳይሬክተሩም ነገር ግን ባለስልጣኑ አፋጣኝ እርምጃ በመውሰድ ለህግ እንዲቀርቡ ማድረግ ችሏል ሲሉ አስረድተዋል። እንደዚህ አይነት ህገ ወጥ ወረራ ለመፈፀም ከተሞከሩባቸው ክፍለ ከተማዎች መካከል ንፋስ ስልክ ላፍቶ ክፍለ ከተማ ለሚኩራ እና አቃቂ ቃልቲ ክፍለ ከተሞች ተጠቃሽ ናቸው ሲሉም የኮሚኒኬሽን ዳይሬክተሩ ተናግረዋል። ነገር ግን የደንብ ቁጥጥሩን ሙሉ ለሙሉ በብቸኝነት ለመቆጣጠር ተግዳሮት ስለሆነ ይህን ችግር ለመቀነስ ከተለያዩ ባለድርሻ ተቋማት ጋር በቅንጅት እየተሰራ መሆኑንም ጨምረው ጠቁመዋል። ከዚህም በተጨማሪ አሰራር ስርዓቱን በቀጣይ ለማዘመን በትኩረት እየተሰራ መሆኑን ገልጸዋል። በከተማዋ በአንድም በሌላም መልኩ በየትኛውም ክፍለ ከተማ በህገወጥ ስራ ላይ እንቅስቃሴ በህገወጥ ስራ ላይ እንቅስቃሴ የሚያደርጉ ግለሰቦችን ለመቆጣጠር በተሻሻለው ደንብ ቁጥር 167 ህዝባር 2016 ዓ ም ላይ በወጣው ህግ መሰረት ደንብ ተላልፈው በሚገኙ አካላት ላይ የሚጣልባቸው ቅጣት ቀድሞ ከነበረው በእጥፍ እንዲጨምር መደረጉንም ዳይሬክተሩ ተናግረዋል። የአፈር የጤናና የድምፅ ደረጃዎች በድጋሚ ሊሻሻሉ መሆኑ ተገለጸ። የአፈር ጥራትን የጤናና ጤና ነክ ጉዳዮችን እንዲሁም የድምፅ መጠንን የሚለኩ ደረጃዎች በተያያዘ በጀት ዓመት ማሻሻያ ተደርጎባቸው እንዲጸድቁ ሊደረግ መሆኑን የኢትዮጵያ ደረጃዎች ኢንስቲቲዩት አስታውቋል። ኢንስቲቲዩቱ በሰባት ዘርፎች ተዋቅሮ ደረጃ የሚመድብ መሆኑን የገለጹት በኢንስቲቲዩቱ በደረጃ ዝግጅት ዘርፍ አካባቢ ጤናና ደህንነት ደረጃ ዝግጅት ዴስክ ኃላፊ ከዚህም እንደ አካባቢ ጤናና ደህንነት ዘርፍ የአፈር ጥራት የጤናና ጤና ንቅ እንዲሁም ከድምፅ ጋር ተያይዞ የደረጃ ዝግጅት ስራዎች መኖራቸውን ተናግረዋል። ማሻሻያው ያስፈለገው ጊዜያቸው አምስት ዓመትና ከዚያ በላይ የሆናቸው ደረጃዎች በአሰራሩ መሰረት በድጋሚ መታይ ስላለባቸው መሆኑንም አንስተዋል። በተጨማሪ ጊዜ የሚያመጣቸው ፍላጎቶችን ከመመለስ አኳያና በዓለም አቀፍ ደረጃ ይዛቱ ሲቀየር እንዲሁም የቴክኖሎጂን ጨምሮ የባለሙያ ለውጥ በሚኖርበት ሰዓት የማህበረሰቡና የተቋማቱ አገልግሎት የተሳለጠ እንዲሆን ለማድረግ ያለመ መሆኑንም አብራርተዋል። የደረጃ መሻሻያ ከሚደረግበት ውስጥ የአፈር ጥራት መለኪያ ለግንባታ ለእርሻና መሰል አገልግሎቶች የሚውል እንደየ አይነቱ የደረጃ አወጣት ሲኖረው፣ የጤናና ጤና ንግ ጉዳዮችን በተመለከተም የመንግስትና የግል ጤና ተቋማትን ጨምሮ ከጤና ጋር ግንኙነት ባላቸው ተቋማት በሙሉ የሚተገበር መሆኑን ገልጸዋል። በተጨማሪም ከድምፀት ጋር በተያያዘ የሰውን ልጅ ጤና እንዳይነካ ሆነው የሚወጡ በርካታ አይነት ደረጃዎች እንዳሉት የጠቀሱት ኃላፊው ለአብነትም ፋብሪካ ውስጥ ከማሽኖች የሚሰማውን የድምፅ መጠን ገደብን ጨምሮ የበርካታ ድምፆች ደረጃ የሚወስን መሆኑንም አንስተዋል። በዚህም መሰረት ማሻሻያው ላይ የብሔራዊ ቴክኒክ ኮሚቴ እንዲሳተፉ ተደርጎ መዘጋጀቱን በማንሳት በቀጣይ ብሔራዊ ደረጃዎች ምክር ቤት ቀርበው እንዲጸድቁ ለማድረግ በሂደት ላይ እንደሚገኙ አስታውቀዋል። ኦነግ የሽግግር መንግስት ምስረታ ምክረ ሀሳቡን አይቀበለውም ተባለም። የስልጣን ሽኩቻ እና ዲሞክራሲያዊ አለመሆን ፓርቲ በሚፈልገው ልክ ጠንካራ እንዳይሆን አድርጎታልም ተብሏል። በቅርቡ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ እና የኦሮሞ ነፃነት ግንባር ፓርቲዎች ለዘላቂ ሰላም ይበጃል በማለት ለመንግስት ያቀረቡትን የሽግግር መንግስት ምስረታ ምክረ ሀሳብ የኦሮሞ ነፃነት ግንባር ኦነግ እንደማይቀበለው የፓርቲው ምክትል ሊቀመንበር አቶ ቀጀላ መርዳሳ ገልጸዋል። ፓርቲዎቹ ከጋራ ጉባኤያቸው በኋላ ባወጡት የጋራ መግለጫ የሽግግር መንግስት ምስረታ ምክር ሀሳብ ማቅረባቸው መነጋገሪያ ሆነው መሰንበቱ ይታወቃል። በሀሳቡ ላይ አስተያየት የሰጡት የኦሮሞ ነፃነት ግንባር ኦነግ ምክትል ሊቀመንበር ቀጀላ መርዳሳ የፓርቲ አቋምን የሚገልጹ ውሳኔዎች ከአባላት እውቅና ውጭ መተግበር የለባቸውም ብለዋል። እንደዚህ አይነት ፖለቲካዊ ውሳኔ ሲወሰን ቢያንስ የፓርቲውን ሁለት ሶስተኛ አባላት ድምፅ ማግኘት ነበረበት የሚሉት አቶ ቀጀላ የሽግግር መንግስት ምስረታ ትልቅ ፖለቲካዊ ውሳኔ መሆኑን በማንሳት ውሳኔው የተነገረው ምልአተ ጉባኤውን አሟልቶ እውቅና ተሰጥቶት አይደለም ብለዋል። በኦሮሚያ ነጻነት ግንባር ስም ኦሮሚያ ላይ የሽግግር መንግስት መስርቻለሁ ያለው የሚባል ከሆነ ድርጊቱም ሀሳቡም ከፓርቲ እውቅና ውጭ ነው ብለዋል። አክለውም እንደዚህ አይነት ውሳኔዎች በዋና ስራ አስፈጻሚ በኩል ብቻ ሳይሆን በጠቅላላ ጉባኤው ሊወሰኑ የሚገባቸው ስለመሆናቸው አጽንኦት ሰጥተውበታል። በሌላ በኩል የኦሮሞ ነጻነት ግንባር ኦነግ የትግል እድሜውን ያህል ጠንካራ ፓርቲ መሆን ያልቻለው በውስጥ የስልጣን ሽኩቻና ዲሞክራሲያዊ ባለመሆኑ እንደሆነ አቶ ቀጀላ ተናግረዋል። አክለውም የስልጣን ሽኩቻን በመጥላት ጠንካራ አመራሮች ድርጅቱን መልቀቃቸውና አመራሮች መገደል እንዲሁም የዴሞክራሲ አሰራሮች መጓደል ለድርጅቱ መዳከሙ ዋነኛ ምክንያቶች ናቸው ብለዋል። ድርጅቱ ቀደም ሲል የነበረውን የጠንካራ አስተዳደር ቁመናና ጥንካሬ ከቅርብ ዓመታት ወዲህ ስለመዳከሙ አንስተው ለዚህም የውስጥ መከፋፈልና የልዩነቶች መስፋት ተጠቃሽ ሰበቦች ስለመሆናቸው ነግረውናል። ልዩነቶቹ እንዲባባሱ የበጀት እጥረት፣ ቅንጅታዊ አሰራር አለመኖሩ አስተዋጽኦ አድርጓል የሚሉት ፖለቲከኛው ፍትሃዊ ስልጣን ሽግግር ቢኖር ድርጅቱ አሁን ላይ ያለበት ነባራዊ ሁኔታ ላይ አይገኝም ነበርም ብለዋል። አሜሪካ አዲስ የአየር ጥቃት መፈጸሟ ተገለጸም። አሜሪካ በየመን የአውቲት ታጣቂዎች ላይ አዲስ የአየር ጥቃት መፈጸሟ ተገልጿል። አሜሪካ በየመን የአውቲት ታጣቂዎች ላይ አዲስ የአየር ጥቃት በመፈጸም የፕሬዚዳንት ዶናልድ ትራምፕ ባለፈው ጥር ወር ስልጣን ከያዙ ወዲህ በመካከለኛው ምስራቅ እያካሄደች ያለውን ትልቅ ዘመቻ አድማስ አስፍታለች። አሜሪካ ባለፈው ቅዳሜ በኢራን በሚደገፉት የአውቲ ታጣቂዎች ላይ መጠነ ሰፊ የአየር ጥቃት የጀመረችው በቀይ ባህር በሚንቀሳቀሱ መርከቦች ላይ የሚደርሰውን ጥቃት ለማስቆም ነው። የሀውቴዎቹን አልማሲራ ቴሌቪዥን ጠቅሶ ሮይተርስ እንደዘገበው አሜሪካ በፈጸመችው ጥቃት ከዋና ከተማዋ ሰነአ ሰሜን በኩል የሚገኙት ሁለት የቀይ ባህር ከተሞች ሆዴይዳ እና አልጃውፍ ኢላማ ተደርገዋል። በጥቂት ቢያንስ 53 ሰዎች መገደላቸውን በአውቴ የሚመራው የጤና ሚኒስተር ቃል አቀባይ አኔስ አልባሂ ትናንት ተናግረዋል።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 ወረራቸውን የሚቀጥሉ ከሆነ እኛም ትንኩሳችን እንቀጥላለን ብሏል። መሪው የአውቲ የፖለቲካ ቢሮ አሜሪካ ጥቃት የጦር ወንጀል ሲል ገልጾታል። ሩሲያ አሜሪካ ጥቃቱን እንድታቆም አሳስባለች። የአውቲ ወታደራዊ ቃል አቀባይ ሰኞ ጠዋት ባወጣው መግለጫም ቡድኑ የኤስኤስአሪኤስ ቱርማን የተባለችውን የአሜሪካ ጦር ጀት ተሸካሚ መርከብ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 ፕሬዚዳንት ትራምፕ የሁቲ ታጣቂዎች ዋና ደጋፊ ነች የምትባለውን ኢራንን ድጋፍ ማድረጓን እንድታቆም አሜሪካ ሙሉ በሙሉ ተጠያቂ እንደምታደርጋት ማስጠንቀቃቸው ይታወሳል። አውሮፓውያን አስገዳጅ የውትድርና ምልመላ ጀመሩም። አብዛኞቹ የአውሮፓ ሀገራት ከቀዝቃዛው የዓለም ጦርነት በኋላ ብሔራዊ ውትድርናን አስቀርተዋል። በርካታ የአውሮፓ ሀገራት ከአሜሪካ ድጋፍ ውጭ ራሳቸው መከላከል የሚችሉበትን አቅም ለመፍጠር አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ በስፋት እየተንቀሳቀሱ ነው። የፖላንድ ጠቅላይ ሚኒስተር ዶናልድ ተክስ በቅርቡ ሁሉም በአዋቂ እድሜ ላይ የሚገኙ ወንዶች ወታደራዊ ስልጠና እንዲወስዱ የሚያስችል ረቂቅ እቅድ ለፓርላማው አቅርቦ እንደነበር ይታወሳል። ከፖላንድ ባለፈ ፈረንሳይና ጀርመን የሩሲያ ወረራ ፍራቻን ወታደራዊ ወጪያቸውን ለማሳደግና አስገዳጅ ብሔራዊ ውትድርና ምልመላን ገቢራዊ ለማድረግ አቅደዋል። አሜሪካ ከአውሮፓ ጋር ያላትን የመከላከያ ግንኙነቷን ልታቋርጥ እንደምትችል መነገሩን ተከትለውም የዩክሬን ሁኔታ እንዳይደገም በመፍራት የአህጉሩ ሀገራት ማንኛውንም ጥቃት በመጋፈጥ የራሳቸውን አቅም ለማጠናከር የግዴታ ወታደራዊ አገልግሎትን እንደገና ለማስጨምር እያሰቡ ነው። ነገር ግን ፈረንሳይና ብሪታንያን ጨምሮ ብዙ ሀገራት ወታደሮችን ለመመልመልና ለማቆየት እየታገሉ ነው። ወታደራዊ ተንታኞች በግዴታም ሆነ በፈቃደኝነት አንዳንድ የውትድርና አገልግሎትን ወደነበረበት መመለስ የበለጠ ከባድ ሊሆን እንደሚችል እየተናገሩ ነው። ዩጎቭ የተሰኘው የህዝብ አስተያየት የሚሰበስበው ተቋም ባሰባሰበው ድምጽ መሰረት 68 በመቶ ፈረንሳውያንና 58 በመቶ ጀርመናውያን የወጣት ወንዶች የግዴታ ወታደራዊ ምልመላ አገልግሎት እንዲጀመር ይደግፋሉ። በአንጻሩ ጣሊያኖችና ብሪታንያዎች በጉዳዩ ላይ ተከፋፍለዋል። 53 በመቶ የሚሆኑት ስፔናውያን በበኩላቸው አስገዳጅ ወታደራዊ ምልመላን ይቃወማሉ። ብዙ አውሮፓውያን ሀገራቸውን በጦር ሜዳ ለመከላከል ዝግጁ እንዳልሆኑ ጥናቶች ያሳያሉ። በህብረተሰቡና በወታደራዊ ሎች መካከል ያለውን ትስስር የምታጠነው ፈረንሳዊት ባለሙያ ቬኔዲክ ቼሮን በሊበራል ማህበረሰብ ውስጥ ወታደራዊ ገደቦችን ማድረግ ፈጽሞ የማይቻል ነገር ነው። ይላሉም ባለሙያ ክለውም ወረራ እስካላጋጥም ድረስ ወታደራዊ አገልግሎት ለመስጠት ፈቃደኛ ያልሆኑ ዜጎችን የሚቀጣ መመሪያ ማውጣት ከፖለቲካ አንጻር ኪሳራን ሊያስከትል እንደሚችል ተናግረዋል። አብዛኞቹ የአውሮፓ ሀገራት ከቀዝቃዛው ጦርነት በኋላ የግዳጅ ወታደራዊ ምልመላን የሰረዙ ሲሆን ግሪክ፣ ቆጵሮስ፣ ኦስትሪያ፣ ስዊዘርላንድ፣ ዴኒማርክ፣ እስቶኒያ፣ ፊንላንድ፣ ኖርዌይ እና ቱርክ በበኩላቸው አሁንም ብሔራዊ ውትድርና ገቢራዊ ማድረጋቸውን ቀጥለዋል። የጀርመን አዲሱ ቻንስለር ፍሬዴሪክ ሜርዝ ወታደራዊ ወይም የማህበረሰብ አገልግሎት ላይ ወጣቶች መሳተፍ እንዳለባቸው እምነታቸው መሆኑን ተናግረዋል። ብሪታንያ በበኩሏ የወታደራዊ ወጪን ማሳደግና የአውሮፓ ሀገራት ወታደራዊ ትብብር እንዲጠናከር እያስተባበሩ ይገኛሉ። በ2001 አስገዳጅ ብሔራዊ ውትድርናን ያስቀረችው ፈረንሳይ አገልግሎቱን ድጋሚ የምታስጀምርበትን መንገድ በመቃኘት ላይ ትገኛለች። የወታደራዊ ጥናት ባለሙያዎች አውሮፓ አሁን እየሰጋበት የሚገኘውን የሩሲያን ጥቃት ለመከላከል አሁን በአህጉሩ ካሉ 1.47 ሚሊዮን ወታደሮች ተጨማሪ 300 ሺህ ምልምሎች እንደሚያስፈልጉት ተናግረዋል።